በአማራ ክልል እየተካሄደ ያለው የምክክር አጀንዳ ማሰባሰብ ምዕራፍ ኢትዮጵያም እንደ ሀገር እንድትቀጥል የሚያስችሉ ሀሳቦችን በነፃነት የምንገልጽበት ሆነው አግኝተነዋል ሲሉ የምክክሩ ተሳታፊዎች ገለጹ። ትናንት በይፋ የጀመረው የአማራ ክልል የአጀንዳ ማሰባሰብ ምዕራፍ ዛሬም ቀጥሎ ውሏል። በዛሬው ውሎ የተለያዩ የማህበረሰብ ክፍሎችን የወከሉ ተሳታፊዎች በአጀንዳዎቻቸው ላይ ተወያይተዋል። ከተሳታፊዎች ጋር ቆይታ ያደረገው ሳሙኤል ወርቃየሁ ተከታዩን ዘገባ ልኮልናል። በትናንትና እለት የጀመረው የአማራ ክልል የምክክር ኮሚሽን የአጀንዳ ማሰባሰብ ምዕራፍ በዛሬ እለትም ከተለያዩ የማህበረሰብ ክፍሎችን የወከሉ ተወካዮች የተለያዩ አጀንዳዎች ዙሪያ እየተወያዩና በአጀንዳዎች ዙሪያ እየመከሩ ይገኛሉ። እኛም የተለያዩ የማህበረሰብ ክፍሎችን በዛሬው ውሎ ምን ይመስላል የሚለውን ጠይቀናል። የተለያዩ ተወካዮችን እያነጋገርን ቆይታ የምናደርግ ይሆናል። እዚህ ጋር እንግዲህ እንደምንመለከታቸው የተለያዩ ወጣቶች ከተለያዩ አካባቢዎች የተውጣጡ ወጣቶች በተለይም እንደ ሀገር ወይም እንደ ክልል ያዋጣሉ፣ ያሻግራሉ፣ አለመግባባቶችንም ይፈታሉ የሚሏቸውን የተለያዩ አጀንዳዎችን እያወጣጡና እየተወያዩ አግኝተናቸዋል። ወጣቶችንም ሀሳባቸውን ተጋርተናል፣ ወደ እናንተ እናድርስ። ከጠበቅ ነው በላይ ነው። በዚህ በአጀንዳ ማሰባሰቡ ላይ እየተሳተፍን ያለን ሁሉም የያዘውን አቅጣጫ ምንም ሳይሸማቀቅ፣ ሳይፈራ ምንም ያመጣውን አጀንዳ በግልጽ እየተወያየን ያለን፣ በምንም ችግር የለበትም፣ በቃ በነፃነት ነው እየተናገር ያለን። የሀገሪትን ችግር መፍቻ ቁልፍ የሀገራዊ ምክክር ኮሚሽን ነው ብለን በማመን ወጣቶች በግልጽ ና ውይይቱ ያየን ነው። በነገራችን ላይ በክልሉ እየተካሄደ የሚገኘው የምክክር ኮሚሽን የአጀንዳ ማሰባሰብ ምዕራፍ አሳታፊና አካታች ከመሆን አኳያ በጥሩ ሁኔታ ተመልክተነዋል። ከዚህ እንደምንመለከታቸው ደግሞ የእድር አባላትን ይዟል። ከተለያዩ አካባቢዎች የተውጣጡ የእድር አባላት እንዲሁ ለሀገር ይጠቅማል ያሉ አጀንዳዎችን እያሰባሰቡ አግኝተናቸዋል። ውይይቱ በጣም ጠቃሚ ነው። ብዙ ሁሉንም ማህበረሰብ ያካተተ ነው። መነሳት የሚገባቸው ሀገራዊ ጉዳዮች እየተነሱ ነው። እንደ ክልልም ማንሳት የሚገባንን ከተለያዩ ቦታ እየተነሳ ነው ያለው። እኔ ያለውበት ቡድናዬም በጣም ብዙ ነገሮችን በቃ የነበርንበትን ማህበራዊ ሴቶች መልሰን ለማምጣት ሀገራችንም እንደ ሀገር ኢትዮጵያ የምትለውነን በጣም የምንወዳትን ሀገር እንደነበረች ለማስቀጠልና ወደፊትም ደግሞ የተሻለች ኢትዮጵያን ለማምጣት እየተወያየ ነው። ሴቶች በአንድ ሀገር አንድነትን ለመፍጠር ብሎም ሰላምን ለማስፈን ሚናቸው ከፍተኛ መሆኑ ይጠቀሳል። እንግዲህ እነዚህ የምንመለከታቸው ሴቶችም በተለይ በምክክር ኮሚሽኑ ተገኝተው ሀሳባቸውን እያወጣጡና አጀንዳቸው ጋር እየተወያዩም አግኝተናቸዋል። ከጧት እስካሁን ድረስ እየተሳተፍን ነው ያለን። በመወያየት በመመካከር፣ ይህኛው ይሻላል፣ የትኛው ይሻላል እያለ እየተመካከር ነን ነው። በአማራ ክልል እየተካሄደ በሚገኘው የአጀንዳ ማሰባሰብ ምዕራፍም ታዲያ እነዚህን ለአብነት አነሳን እንጂ ሌሎች በርካታ የማህበረሰብ ክፍሎችን የወከሉ ውይይት እያደረጉም ይገኛል። ይህ ምክክር በተለይ እንደ ክልል ብሎም እንደ ሀገር አላግባባና ልዩነቶችን የሚፈጥሩ ነገሮችን በመፍታቱ ረገድ የማይተካ ሚና ይጫወታል ብለው እንደሚጠብቁም ሀሳባቸውን አጋርተውናል። ህዝብ የህብረተሰብ ተኮር ያሳተፈ ስለሆነ በጣም ለውጥ ይመጣል ብለን እናስባለን። ምክንያቱም ከሁሉም ነው የወጣ ከወጣቱም፣ ከሀገር ከነጋዴ፣ ከሁሉም ማህበረሰብ የተወጣጣ አጀንዳ ስለሆነ ይህን በትክክለኝነት ተፈጽሞ ሰላም ይረጋገጣል ተስፋ አለኝ። በውይይት የማይፈታ ነገር የለም። በጦርነት ወይ በግጭት የመጣ ሰላም አይተን አናውቅም በዚህ እድሜያችን እና በዚህ እናምንበታለን አሁንም መፈታት ያሉ ችግሮች ምን እንደሆኑ ያው ሽማግሌዎችም የሃይማኖት መሪዎችም አምነንበት ውይይት እያካሄድ ነው እና ወደፊት ይሄ ውይይት ጥሩ ውጤት ያገኛል እንደ ባህልም ሆኖ እንደ ህግም ሆኖ ወደፊት አገሪቷን በሰላም ያራምዳል የሚል ግምት አለ። የአማራ ክልል አጀንዳ ማሰባሰብ የምክክር ምዕራፍ ዛሬም ቀጥሎ ተካሂዷል። ከዚሁ ጋር በተገናኘ ተጨማሪ ማብራሪያ ሊሰጡን የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ ከኢቢሲ ባህር ዳር ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። ዶክተር ዮናስ በቅድሚያ አመሰግናለሁ። በአማራ ክልል የአጀንዳ ማሰባሰብ ምዕራፍ የእስካሁኑ ሂደት ምን ይመስላል? የእስካሁን ሂደት አምስት እና እንደዚሁም በተለያዩ ማህበረሰብ ክፍሎች ተከፋፍለው ማለትም በደሴ፣ በጎንደር፣ በደብረ ብርሃን ባህር ዳር እና እንደዚሁም ደግሞ ከሀገር ውስጥ ተፈናቃዮች እንደዚሁ ሰብሰብ ብለው በየግሩፓቸው ወይም ቡድናቸው ሆነው እጅግ በነቃ ሁኔታ ማንንም ሳይፈሩ በሚገባ ለሀገራችን መሰረታዊ ችግሮች ምክንያቶች ናቸው ብለው ያመኗቸውን በደንብ የተወያዩ እንደነበር እዛው እየዞርኩ ሳይ ነበር። ከዛሬ እስከ ማክሰኞ ድረስ የሚካሄደው ደግሞ የማህበረሰብ የማህበረሰብ ክፍሎች ናቸው። የሚጨርሱትም ማክሰኞ ዕለት ነው። ከሮብ ጀምሮ ደግሞ የሚገቡት ሌሎች ስቴክሆልደርስ ወይም ባለድርሻ አካላት የሚባሉት ናቸው። እነዚህ ትናንት አንድ ላይ እስከ 6 ሺህ የሚደርሱቱ የጀመሩት ቅድም እንዳልኩት ከማህበረሰብ የተወጣጡ አስር የማህበረሰብ ክፍሎች ናቸው እና እነሱ ሁለት ስራዎችን በዋናነት ሶስተኛውን በኋላ ይጨምራለሁ። የመጀመሪያው ቅድም እንዳልነው በሀገራችን ላሉ ግጭቶች መሰረታዊ ምክንያቶች ምን ምን እንደሆኑ እነዚያን በዝርዝር ያስረዳሉ እንዳካባቢው ተጨባጭ ሁኔታ የእነዚያን በዝርዝርኛ ይሰጡናል። ሁለተኛው ስራቸው ደግሞ በኢትዮጵያ ሀገራዊ ምክክር ኮንፈረንስ ወይም ጉባኤ በሚካሄደው አጠቃላይ ሀገራዊ ምክክር ላይ የሚገኙ የአማራን ክልል በሚገባ ወክለው በላይ በጣም ታስታውሳለ፣ በ1983ቱ የአማራው ክልል አልተወከለም የሚባል ትልቅ ከዚያም ከዚህም ስሞታዎች ስላሉ ይሄንን በማስወገድ አካታች መሆኑን ለማሳየት የሚችሉ ታላላቅ ሰዎችን ከዚህ መርጠው ያስረክባሉ። ሶስተኛውና ዋናው መሰረታዊ ብለን የምናምነው ደግሞ በመሰረታዊ እርከን ደረጃ የሚያደርጉትን የዲሞክራሲ ልምምድ መደማመጥን፣ መነጋገርን መከባበርን ተግባራዊ ያደርጋሉ። እነዚህ ሶስቱን ነገሮችን ነው የሚያደርጉት። ቅድም እንዳልኩት እስከ ማክሰኞ ይህ ስራ ይከናወናል። ከዚያ በኋላ ደግሞ ከነሱ ውስጥ የተመረጡት እና ደግሞ ከየክልሉ ተመርጦ የሚመጡ በተለይ ባለድርሻ አካላት ከየዞኖቹ፣ ከየክላስተሮቹ ተመርጦ የሚመጡ ባለድርሻ አካላት ማለትም የሃይማኖት መሪዎች የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ምሁራን፣ ተጽዕኖ ፈጣሪዎች እነዚህ ደግሞ አንድ ላይ ይመጣሉ እስከ ቅዳሜ ድረስ ተሰባስቦ መጨረሻም ሁሉም አጀንዳቸውን ሰጥተው በዚሁ ሁኔታ እና ከዚያ ቅድም እንዳልነው በሀገር አቀፍ ደረጃ አማራ ክልልን የሚወክሉ ወኪሎቻቸውን መርጠው በዚያው አይነት ይጠናቀቃል። እስካሁን ድረስ ያለው ሂደት እጅግ የሚያበረታታ እጅግ ተስፋ የሚሰጥ ህዝባችን ለሰላም ያለውን ቁርጠኝነት ያሳይበት ሂደት ነበረ። መልካም። አሁን በቀጣይስ የሚከናወኑ መርሃ ግብሮች ምንድን ናቸው? በጣም ጥሩ። በቀጣይ የሚከናወኑት ቀደም ስል ነካ ነካ እንዳደረግኩኝ እነዚህ እስከ ማክሰኞ ዚ የሚቆዩ ማህበረሰብ ክፍሎች እነዚህን ሶስቱን ስራዎቻቸውን ከሰሩ በኋላ ተወካዮቻቸውን ማስመረጥ ነው የሚሆነው። እነሱን ካስመረጥን በዚህ በአማራ ክልል ያለውን ለማጠቃለል ቅድም እንዳልነው የመጨረሻውን አጀንዳ ይሰጣሉ፣ ተወካዮችን ያስመርጣሉ። አጠቃላይ በሀገራዊ ምክክር በፌዴራል ደረጃ ያሉ ማህበራት እና ተቋማት አጀንዳቸውን ይሰጣሉ፣ የነሱን ማሰባሰብ፣ ከዚያ ደግሞ ትውልደ ኢትዮጵያውያን ኢትዮጵያውያን በውጭ የሚገኙ በተለምዶ ዳያስፖራ ተብሎ ከሚጠሩ ወገኖቻችን ደግሞ የአጀንዳ ማሰባሰብና እንደዚሁም ደግሞ የተወካዮች መረጣ ይከናወናል። ፈጣሪ ብፈቅድና ብንኖር፣ እንደ አምላክ ፈቃድ ደግሞ ትግራይም ክልል እንደዚህ ሁኔታዎች እየተመቻቹ ይሄዳሉ ብለን እናስባለን። እዚያም በተመሳሳይ ሌሎቹ ጋር ያደረግነውን እናደርጋለን። በላይ ለግልጽነት እዚህ የምናከናውነው አስራ ሶስተኛው ሁለቱን ከተማ አስተዳደሮችን ጨምሮ አስራ ሶስተኛው ክልል ነው። ስለዚህ የመጨረሻ መስራት የሚሆነው ትግራይ ነው የሚሆነው። እንግዲህ የሚቀጥሉት የስርዓት አካሄዶቻችን ባጭሩ እነዚህ የሚመስሉ ናቸው። መልካም የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ ስለሰጡን ማብራሪያ አመሰግናለሁ። መልካም ምሽት እመኛለሁ። እናመሰግናለን። ሰላም።